እጅግ በጣም አስደማሚው እጅግ በጣም የሚያምረው የሀይሚ ሰርግ የመሰለ ልደት ፕሮግራም። እንደምታዩት እንግዲህ እጅግ በጣም አምሮባት ተውባ በጣም በሚገርም ሁኔታ በሚገርም ለውጥ ልደቷን እንዲህ እያከበረች ትገኛለች። ሸብቸብ አድርጉላት፣ ሸብቸብ ልደቷ ነው፣ ዛሬ ልደቷ እልልልልልልል። መሀል አዲስ አበባ ላይ እንዲ እንፍ ክንፍ እፍ እያለች ትገኛለች። ዋው ሀይሚ ኢዝ ሶ ሶ ኪዩት። በጣም በጣም በጣም ነው የምታምረው። እንዲህ ተቀይራ እንዲህ ተለውጣ ማየት በጣም በጣም የሚገርም ነገር ነውና እንደምታት ፈከት ትብላለች። እኔም ደስታዬን በዚህ መልኩ እንግዲህ ገልጬላታለሁ። ሃፒ በርዝዴይ፣ ሃፒ ሃፒ በርዝዴይ። ኬክ ታርዳለሁ። ሃይ እንፍ ክንፍ ክንፍ ንፍ ንፍ እያለች ትገኛለች ዋው። እና ብሩክም እንግዲህ አቶ ብሩክም ለሀይሚ መልእክት አስቀምጧል ማለት ነው። ብዙዎቹ እንግዲህ ታዋቂ ሰዎች እንዲሁም ደግሞ ታዋቂ ያልሆኑ ሰዎችም በተለያዩ ሶሻል ሚዲያ ገጻቸው ላይ እንግዲህ የሀይሚ ልደት እንግዲህ በጣም በትልቁ በደማቁ እያከበሩላት ወይም ደግሞ መልካም ምኞታቸውን እየገለጹ ይገኛሉ። ሀይሚ ሙሉ ቀኗን እንግዲህ በጣም መልካም ምኞታቸውን ለሚገልጹላቸው ሰዎች እንግዲህ በጣም በጣም ትልቅ መልእክት እያስተላለፈች ትገኛለች። ደስታዋንም እየገለጸች ትገኛለች ማለት ነው። ቲክቶኩን አትጠይቁኝ። በጣም በጣም በጣም በጣም በቃ እንዴት ልበላችሁ? የመስከረም አደይ አበባ አላደለ ልክ እንደዛ። በዛ ስትሄዱ የሆነ አበባ የሆነ አበባ ደለ የምታዩት ልክ እንደዛ እና የሀይሚ በቃ እስከ ቀሚሷ ውበቷ እንዴት እንደምታምር ንግስት ልዕልት የሆነች ልጅ ና እንዲያ አምሮባት እንዲወፍራ እንዲቆን ቆንጆና በማየቴ እኔ እግዚአብሔር ነው እምላችሁ፣ በቃ አላቅም። በጣም ቀናውባት፣ መንፈሳዊ ቅናት ና ደስ ይላል። ለዚህ መድረስ፣ ለዚህ መብቃት። እኔ በነገራችን ላይ ከሶስት ቀን በፊት ነበረ ልደቴ ና ሁለታችንም የክረምት ልጆች ናን ብዬ አስባለሁ። የአምስት ቀን የስድስት ቀን ልዩነት ነው ያለው ከሀይሚ ጋር የእኔና የሀይሚ ልደት ማለት ነውና እኔንም በዚሁ አጋጣሚ ሀፒ በርዴ ብትሉኝ ደስ ይለኛል ና የሚገርማችሁ በትልቅ ፕሮግራም እግዚአብሔር ቢፈቅድ ማለት ቢያንስ ፎቶ ቤት ሄጄ አቅም ባይኖረኝም እንደዚህ ለልደት ማክበር ፕሮግራም ምናም እንደዚህ የምለብሳቸው እንዴት ልበላችሁ፣ ብቻ ብዙ ወጪ ማውጣት የማልችልበት አቅም ላይ በሆነም ግን ደግሞ ፎቶ ቤት ጥሩ የልደት ፕሮግራም አሳልፋለሁ ብዬ ነበር እና ሙዴ ተበላሽቶ ፎቶም ሳልነሳ ደብሮኝ ነው ያልኩት። በነገራችን ላይ በልደቴ ቀን ብቻ ግን እንኳንም ተወለድን። የኔንም ልደት በዚሁ ያስመልክታችሁ እንኳን ተወለድሽ ብትሉኝ መልካምኞታችሁን ብትገልጹልኝ በጣም በጣም ደስ ይለኛል እና ወደ ሀይሚ ስመጣላችሁ እንግዲህ ሀይሚዬ በጣም በጣም እየቀወጠችው ነው የምትገኘው። አለባበሷ ስታይሏ፣ በቃ ወርቅ እንደውም እረ ድሮም ኮ ወርቅ ናት። እውነት ለመናገር የሆነ ጊዜ ከስታት ትንሽ ጉስቁላለች እንጂ ፊቷ ወርቅ ናት። በቃ ቁንጅናዋ፣ ውበቷ በጣም ጸጉሯ፣ በጣም ነው የሚያምሩ የእውነት ነው ምላችሁ። እና ዛሬ ላይ ደግሞ እንዲያምሩባት ይበልጥ የሆነ እረ ሴት ልጅ ሁሌ ፈገግ ትበል፣ ሴት ልጅ ሁሌ ይመርባት፣ ሴት ልጅ ሁሌ ትዋብ፣ ሴት ልጅ ሁሌ ቅብጥብጥብጥ ትበል። በቃ በእውነት እኔ በቃ እንዴት እንደቀናውባት ሁሌ በቃ እንደዚህ አይነት ደስታ እንደዚህ አይነት ህይወት ነው፣ በቃ ለሴት ልጅ የሚገባት እንደዚህ አይነት ኑሮ ነው ህይወት ነው። በቃ እድሜ ልኳን ስታክ፣ እድሜ ልኳን ስታለቅስ፣ እድሜ ልኳን ስታነባ መኖር የለባትም በእውነት ለምላችሁ። ወለደችም አልወለደችም፣ አገባችም አላገባችም፣ ፍቅረኛ ኖራትም አልኖራትም፣ ሁሌ በቃ ተከብራ እንቁ የሆነች በቃ። እግዚአብሔር እኮ በምክንያት ነው የፈጠረን ውድ የሆነን እኮን ሰዎች ነን። የእውነት በተለይኛ ሴቶች ውድ ነን፣ በቃ ዋጋችን ተመን የለውም በቃ በጣም ውድ ነን በቃ ከዳይመንድ ከእንቁ ከሁሉ ነገር እዚህ ምድር ላይ ካሉ ነገሮች በሙሉ የበለጠን እንቁ በቃ ተወዳጅ ተፈላጊ በቃ ድንቅ በቃ የእግዚአብሔር ተፈጥሮ ነን በቃ እግዚአብሔር የፈጠረን ፍጡር ነን። እና በቃ አላውቅም የሀይሚን ደስታ ሳይ በዚህ ልክ እኔ ለመጀመሪያ ጊዜ ነው እንደዚህ ያከበረችው። እኔም እስከማቃት እንግዲህ ኦልሞስት ከሁለት ዓመት በላይ ሆኖኛል። በነገራችን ላይ ይመስለኛል አይቲንክ እንደዛ ሁለት ዓመት አካባቢ ምናምን ሆኖኛል። እና ልደቷን በዚህ መልኩ ስታከብር አይቻት አላቅ እና ለውጦች አሉ አሁን ገንዘብ አላት። በቃ በራሷ እንደፈለገች መሆን ትችላለች። ራሷን ችላ የቆመች ሴት ናት። ከማንም ምንም ነገር አትጠብቅም። የዋለችበት ብታድር የፈለገችበት ሄዳ ብትኖር በቃ ማንም የሚከለክላት ሰው የለም። የፈለገችውን አይነት መኪና ብትነዳ ማንም የሚከለክላት፣ የሚያግዳት፣ የሚቆጣት በቃ ነጻነት አለች። ነጻነቷን አውጃለች። እና እኔም ለአመታት ተጨቆኝ የኖርኩበት ህይወት በቃ ሁሉ ነገር ልቅቅቅ ብሎኝ በዚህ መልኩ በቃ ነጻነቴን ባውጅ ምነኛ ደስ ባለኝ። እና የሀይሚን ደስታ በቃ የኔ ውስጥ ነው ያየሁትኝ። በቃ የእውነት ነው ምላቸው። የሀይሚን ፈገግታ የሀይሚን በቃ ደስታዋን ነፃነቷን ያወጀች መሀል አዲስ አበባ ላይ ያለች የምታዩት ከሆነ ቪዲዮውን እና መሀል አዲስ አበባ ላይ ነች። አበባ ይዛለች። የሚያምር አለባበስ ለብሳለች። ቆንጆ የጸጉር ስታይል ተሰርታለች። በቃ ቀለል ያለ ሲምፕል ቆንጆ እየጫማ አርጋለች። በቃ ግን ውብ ሆናለች። በቃ የእውነት ምንም በቃ ሰርግ የመሰለ ፕሮግራም ነው እና እንኳን ተወለድሽ በምክንያት ነው የመጣሽው እና ያ ሁሉ ቀናት የማያልፍ ይመስሉ ነበር፣ ግን አልፈሽ እዚህ ደርሰሽ ለኛም ትምህርቱ ነሽናል። እኔም ነገይ በቃ ነገ ተሽሎ እንደሚገኝ ወይም ደግሞ ነገ የተሻለ ቦታ ላይ እንደምደርስ እንደምለወጥ፣ እንደምቀይር እግዚአብሔር ታሪክን እንደሚቀይር በደንብ በቃ በሀይሚ ይቻለኝና፣ በጣም በጣም ደስ የሚል ውሎ ነውና በቃ ደስታዬ መቆጣጠር አልቻልኩም። እግዚአብሔርን እምባዬ ሁሉ ነው የመጣ ለምን አላውቅም። ከዚህ በፊት የነበረችበትን አውቃለሁ። እና አሁን ላይ እንዲተለወጣ ተቀይራ ደስተኛ ሆና በቃ በራሷ ነጻነት ማንም አይቆጣትም። ለምን መሀል አዲስ አበባ ላይ እያለች እየጮኸች አትዞርም። በቃ ማንም ምንም አይላትም። ምንም ማንም አያገባውም በእሷ ህይወትና፣ በጣም ፈታ ብላ ሳያት ደስ አለኝ። በቃ እና ደስ ይላል። እንኳንም ተወለድሽ በድጋሚ ወርቅ ሆነሻል። እኔ ያላቅ ኔጃ በጣም እድለኛ ነሽ። የሰው መውደድ አለሽ። እኔ ራሴን እንዲወደጀሽ ለአንቺ ለውጥ ለአንቺ ማማር ለአንቺ ቃላት አንሶኝ እንዲ ስደነጋገር ስደነባበር ሳይ ማለት ነው ምንኛ እድለኛ ነሽ አልኩኝ። በቃ ማለት ሰው የሰው መውደድ አለሽ በቃ እግዚአብሔር ሲወዳችሁ የእውነት የሚወዳችሁን ሰው ነው የሚሰጣችሁ። ሰው ነው ሰው በቃ በዚህ ምድር ላይ ለሰው ልጅ ሰው ነው አስፈላጊው። በእውነት ነው የምላችሁ መልካም ሰዎችን እግዚአብሔር ይልካልና ብዙ መልካም ሰዎችን እግዚአብሔር ልኮልሽ በጣም ደስተኛ እንድትሆኝ በደስታሽ የሚደሰቱ ስትከፍ የሚከፉ ብዙዎች አሉና ሀይምዬ በጣም እድለኛ ነሽ፣ እግዚአብሔር ይወድሻል። ከነበርሽበት ከዛ አንስቶ እዚህ ደረጃ ላደርሶሻልና ክብር ምስጋና ለፈጣሪሽ እያቀረብሽ ጥሩ ሕይወት እንድትኖሪ ከዚህ በኋላ ቀሪ ዘመንሽም ያማረ በቃ ደስ የሚል በፈገግታ የተሞላ አመት እንደሚሆንልሽ ተስፋ አደርጋለሁ፣ እመኝልሽ አለው። እንግዲህ ፕሮግራሙን ማታ የምንከታተል ይሆናል። በጣም ብዙ ዩቲዩበሮች፣ በጣም ብዙ ቲክቶከሮች፣ በጣም ብዙ ታዋቂ ሰዎች እንግዲህ ፕሮግራሙ ላይ እንደተገኙ በጣም ደስ የሚል ውሎ እንዳሳለፉም እንግዲህ መረጃ ሰምቻለሁ። ማታ የሚለቀቅ ቪዲዮ ይኖራል። ስለ ብሩክ ስመጣላችሁ ደግሞ ብሩክ እንግዲህ የሆነ ሰው አርጅቷል እና እንኳን ተወለድሽ እያለ መልካም ምኞቶን ገልጾላታለና በጣም ደስ ይላል። እኔ በዛሬው ቀን እንግዲህ አላውቅም። ጥሩ ነገር እንሰማለን፣ ጥሩ ነገር እናያለን ብዬ አስባለሁኝ እና ብቻ ደስ ይላል። ሀይሚዬ ብሩክም መልካም ምኞትን ስለገለጽክላት በጣም ትልቅነትን ያየ ነው። አንተንም ያዝንብቂም የለም አለ መግባባት ነው የተፈጠረው በሁለታችሁ መሀል። እንግዲህ ይሄ ነገር ተፈትቶ አንድ ላይ ሆናችሁ ለመምጣት ያብቃችሁ። ካልሆነም ደግሞ ሀይሚዬ በራሷም መንገድ የፈለገችውን ሰው መርጣ ደስተኛ ሆና የሚያጨቃጭቃትን እንደዚህ ውጪ ይሄን ጊቢ እንደዚህ አደረግሽ፣ እንደዛ አደረግሽ፣ ምን የሚያንከለክላትን የሚያንገላታትን ሰው በየቀኑ የሚያጨናንቃትን ሰው ሳይሆን ፈታ አድርጎ በቃ እንደ እንቁ እንዲ እንደ እንቁላል ተንከባቆ የሚያስቀምጣትን ሰው መርጣ ማግባት መብቷ ነው፣ እድሜዋ ነው። ከፈለገችው ሰው ጋር የመሆን መብት አላት። እና ግን ከብሩክ ጋር ቢሆኑ ብዬ መልካም ምኞቴ ነው የምመኘው። ለምን ብዙ ነገሮችን አሳልፈዋል። ና ይህን ነገር ሳወራ አንዳንዴ እምባ ይመጣል፣ አልዋሻችሁም። ከብሩክ ጋር እንዲህ መሆናቸው ምናምን ሳይ ለወጣው በቃ አስደሰተኝ። እግዚአብሔርን ትናንት ያረኩትን ጫማ ዛሬ አላረገውም ማለች። የዛሬ አመት የለበስኩትን ቀሚስ፣ ያለቀ ቀሚስ ዛሬ ላረገው አልችልም አለች። ሰው ባለበት አይቆምም፣ ይንቀሳቀሳል። እዛ ቁሚ አልቀርም፣ ተተክያ አልቀርም፣ ፖል አይደለውም፣ ድንጋይ አይደለውም፣ እዛ ተቀምጬ መቀር ብላለች ና ትክክል ነች። እንደዚህ አይነት ቆራጥ በቃ በራስ መተማመን ቢኖረ ኖሮ እኔ እስካሁን እዚህ ባልተገኘው። በእውነት ሀይሚ ጀግና ናት፣ ጀግና ናት። ትናንትና ፍዝዝ ያለችውን ሙዝዝ ያለችውን ሀይሚን ነበር ሁሉ ሰው የሚጠብቀው። እሷስ ነብር በቃ አትንኮይ ባይሆነች በቃ በመብቷ በቃ በማንነቷ በሴትነቷ በምኗ የሚመጣ ሰው አትፈልግም። በቃ ራሷን አስከብራ የምትኖር ጀግና የሆነች ለመጣባት ደግሞ መልስ ማታጣ ምርጥ ሴት ናት እና የሴት ለውጥ በዚህ ልክ በማየቴ ምንም ሌላ የምፈልገው ነገር የለም። ኢቨን አብርሽ እና ሩታም ራሱ እንደዛ ለፍተንላቸው ደክመንላቸው እስከሆነ ስቴፕ ከፍ ብሎልናል። ና ያን ማየት ራሱ በጣም ትልቅ ነገር ነውና የሀይሚም ደግሞ ለውጧ እጅግ በጣም የሚያስደንቅ የሚያስደነግጥ ነው። ና እንኳን ደስ ያላችሁ፣ በድጋሚ ሀፒ በርዝደይ ስትሉ ሙሉ ቀኑ ከትናንት ጀምሮ ሀፒ በርዝደይ ስትሏት የዋላችሁ ሰዎች አላችሁ። ና ሀይሚ ይህን ነገር አይታ እንግዲህ አለመደሰት አትችልም። እግዚአብሔርን የዛሬዋ ደስታ ለመጀመሪያ ጊዜ ልደቷን እንዲያክብራ ለመጀመሪያ ጊዜ በጣም በጣም በቃ ገራሚ ቀን እንደምታሳልፍ እርግጠኛ ነኝ ና እሷን በዚህ ደስተኛ ነች ያስታውቅባታል። ና በድጋሚ እንግዲህ ቪዲዮ ሲለቀቅም እንግዲህ የሚመጡ እንግዶችንም የማሳያች ይሆናል። ብሩክም እንደሚገኝ ተስፋ አደርጋለሁ። በሀይሚና በብሩክ መሀል እንግዲህ አዲስ ነገር ይኖራል ብዬ አስባለሁ። ብዙዎቹ እንግዲህ መልካም ምኞታቸውን እየገለጹላት ይገኛሉ። ሀይሚዬ በቃ እደጊ በቃ እድግ ብለሽ እስከ መጨረሻው ውለጂ ክበጂ ጥሩ ሕይወት ይስጥሽ። በቃ የተስተካከለ የሰመረ ሕይወት ያኖርሽ እግዚአብሔር ነው የምለው። ስለነበረን ቆይታ አመሰግናለሁ። ሀይሚዬን ቅመሟን እንኳን ተወለድሽ፣ ዘመንሽ ሁሉ ይባረክ እያላችሁ ኮሜንት ላይ ጻፉ። አመሰግናለሁ። እወዳችኋለሁ።